መለኮታዊነት በዛሬው የምህዋር ሐሳብ አምዳችን ስለ ሰውና መለኮት ወይም መለኮታዊነት በወፍ በረር እንጫወታለን። ተጫዋታችን መነሻም ማስፈንጠሪያም የሆነን እንደ አውሮፓ አቆጣጠር ከ55 ዓመተ ምህረት እስከ 135 ዓመተ ምህረት የኖረው ግሪካዊው የስቶሲዝም ፍልስፍና አቀንቃኝ ኤፒክቴተስ ነው። ስቶሲዝም ማለት የሆነንና የሚሆንን ነገር ሁሉ ያለምንም ቅሬታ ከስሜታዊነት በራቀ መንገድ በርካታና አስተዋይነት መቀበል የመቻል ባህሪ ማለት ነው። ይህን ባህሪ የተላበሰ ሰው ደግሞ ስቶይክ ይባላል። ስቶይሲዝም ከክርስቶስ ልደት 300 ዓመታት በፊት ዘይኖ ኦፍ ስቲየም በሚባል ሰው የዳበረ ፍልስፍና ሲሆን ይህም ፍልስፍና የሚያልፍበት ሐሳብ አንድ ጠቢብ ወይም አዋቂ የሚባል ሰው ከስሜት የጸዳ ማንነትን ማለትም በደስታም ሆነ በሐዘን የማይለወጥና ለተፈጥሮ ሕግ ራሱን ያስገዛ መሆን የሚል ነው። የስቶይሲዝም የበጎነት ሐሳቦች የሚያርፍባቸው ዋና ዋና ምሰሶች አራት ሲሆኑ እነሱም ዊዝደም ወይም ጥበብ፣ ጀስቲስ ወይም ፍትሕ፣ ካሬጅ ወይም ተነሳሽነትና ሞደሬሽን ወይም እርጋታ ናቸው። እነዚህ አራት ሲጠሯቸው ቀላል የሚመስሉ ነገር ግን ለሰው ልጆች መልካም ስብዕና መዳበር፣ ተከባብሮና ተስማምቶ ለመኖር እጅግ የሚያስፈልጉ የበጎነት ሐሳቦች የማረኩት የዚህ ፍልስፍና ቀንቃኝ የሆነው ሆነው ኢፔክቴተስ ከሚጠቀሱለትና ታሪክ መዝግቦ ካስቀመጣቸው ሐሳቦቹ መካከል በመለኮትና ሰው መሃል ያለውን ጉድኝት የሚያሳየው ሐሳብ ለዛሬው የእኛ ሁኔታ በእጅጉ ያስፈልጉን ይመስለናልና ካውዳችን ጋር እንዲስማሙ እያደረግን እናውራባቸው። ከኢፔክቴተስ ታዋሽና ተጠቃሽ ሐሳብ ዋነኛው አንተ በውስጥህ የመለኮት እስትንፋስ ያለብህ ፍጡር ነህ። ታዲያ ለምንድን ነው እንዲህ ያለውን ማንነት ችላ የምትለው? የተገኘህበትን ምንጭ ለምንድን ነው የምትዘነጋው? ስትመገብ እየተመገበ ያለውና እየመገብከው ያለው ማንን እንደሆነ ለምን አታስተውልም? እየመገብክ ያለውና እያንቀሳቀስክ ያለው መለኮት እንደሆነ አታውቅምን? አንተ የአምላክህን መልክ ወይም እስትንፋስ ተሸክመህ ያለህ ሰውነህ የሚል ነው። ይህ የኢፒክቴተስ ፍልስፍናዊ ሐሳብ አእምሯችን በስሜትና በባህሪያችን ላይ ሊያሳድር ስለሚችለው ተጽዕኖ ጥናት ሲደረግ በተደጋጋሚ የሚጠቀስለት እንዲሁም ስሜትን በማከም ዙሪያ በሚያተክሩ የሥነ ጽሑፍ ሥራዎች ውስጥ በቋሚነት ስሙ የሚጠራበት ማለፊያ ሐሳብ ነው። ኢፒክቴተስ አንተ በውስጥህ የእግዚአብሔር ስትንፋስ ያለብህ ፍጡር ነህ ብሎ የሚጀምረው ፍልስፍናዊ ጽሑፍ የሰው ልጆች የእግዚአብሔርን ባሕሪ መለኮታዊ ብልጭታን መያዛችን ብዙ ጊዜ የምንዘነጋ መሆኑን በአጽንኦት ይነግረናል። ለብዙዎች ይህን ጠንካራ በመለኮትና ሰው መካከል ያለን ረቂቅ ግንኙነት ለመረዳት እጅግ የሚያስቸግር ቢሆንም ኤፔክቴትስ ግን እውነቱ ይህ ነው ሲል ይነግረናል። እናም የዚህን ሐሳብ ልክነት ለመፈተሽ የሚያስፈልገው የፈጣሪህን ማንነት ማወቅና በውስጥ መኖርን ፈጽሞ በተረዳ ወይም በሚያውቅ ማንነት ላይ ሆኖ ማሰብ ነው። ፈጣሪ አምላክ በሁሉም ስፍራ አለ ማለት እሱ የሌለበት ስፍራ የለም ማለት ነው። ይህ አንተንም ያካትታል። እዚህ መረዳት ላይ ስትደርስ የተገኘህበትን ምንጭ ኃይል መልሰህ ታገኛለህ። ራስህን ከፈጣሪ ተአምራዊ ኃይል ነጥለህ ከማየት ይልቅ የመለኮት ኃይል በውስጥህ እንዳለ ይገባሃል። ታላላቅ ነገሮችንም መከወን እንደምትችል ትረዳለህ። የምትመገበው ምግብ የምታደርጋቸው እንቅስቃሴዎች፣ ጊዜህን የምትጠቀምበት መንገድ ሁሉ፣ ሐሳብና ምግባርህ ጭምር በውስጥህ ባለው ታላቅ የመለኮት ኃይል ላይ የራሱን የሆነ አዎንታዊ ወይም አሉታዊ ተጽዕኖ እንደሚያሳድር ትገነዘባለህ። ይህ ምናልባት ድፍን ሞራላዊ አስተምህሮት ሊመስልህ ወይም እንደ ተራና ቀላል ሐሳብ ሊታይ ይችል ይሆናል። ነገር ግን አንተ ኢ አማኒ ካልሆንክና በፈጣሪ አምላክ ህላዌ የምታምን ከሆነ አምላክህ ካንተ ተለይቶና ተነጥሎ የማይኖር እንደሆነ ታስባለህም ታምናለህም። ኤፒክቴተስ የዚህ አይነት አስተሳሰብና አመለካከት ሲኖርህ አንተ የእግዚአብሔርን ማንነት በውስጡ ተሸክመህ ያለ ፍጡር እንደሆንክ ወደ ማሰብ እንድትመጣ የሚያደርግ መሆኑን ያመላክተሃል። ይህን ስትረዳ፣ ስለ ሌሎች ሰዎች ያለህን አመለካከት በዚያው መልክ ትቃኘዋለህ። እያንዳንዷ ካንተ ወጥታ በአምሳልህ ላይ የምታርፍ ድርጊት ሁሉ ወደ አምላክህ የምትደርስ መሆኗን ትረዳለህ። አምሳልህን ስትሰድብ፣ ስታንጓጥጥ፣ ስታዋርድ የፈጣሪህን ማደሪያ እያኮሰስክም እያዋረድክም መሆንህን ትረዳለህ። ሰው የመለኮት መንበርና ማኅደር መሆኑ ስትረዳ በአምሳልህ ላይ የምትሰነዝረው ፍላጻ በአምላክህ ላይ ጭምር የሚሰነዘር መሆኑ ይገባሃል። በጎነትን እንድትኖረው መልካምነትን እንድትቀዳጅ ርኅራህን እንድትላበስ ከፈለግ አስቀድመህ የመለኮት ማንነት በተፈጥሮ ውስጥ እንዳለመን እውነተኛ ማንነትህን አትጠራጠር። ልትሰጠው የሚገባህን ክብርና ዋጋም አትንፈገው። አምላኬን ወደዋለሁ የምትል ከሆነ የአምላክ ማደሪያ የሆነውን ሰው አለመውደድ ፍቅርና አምልኮህን ጎደሎ ያደርገዋልና ተጠንቀቅ። ለመወደድ መውደድ፣ ለመፈቀርም ማፍቀር አስፈላጊ መሆኑንም አትርሳ። ይህንን ሐሳብ በተግባር ልትኖረው የምትሻ ከሆነ አንደኛ፣ የመለኮት ስትንፋስ በውስጥህ እንዳለና በሌሎችም በራስህም በፍቅር የሆነ ክብካቤ ሊደረግልህ የተገባህ እንደሆንክ በየዕለቱ ለራስህ ንገረው። ራስህን ከፈጣሪ አምላክ ተነጥሎ እንዳለ ሳይሆን ከእርሱ ጋር የተገናኘ እንደሆነ አድርገህ ስትመለከት ራስህንም ሌላውንም ማክበር ትጀምራለህ። ሁለተኛ በየዕለት ተግባርህ ሁሉ የአምላክህን ሕሉና የሚያረጋግጡ ልምምዶችን አዘውትር። ምግብ ስትመገብ ለአምላክህ ምስጋናን አድርስ። ይህን ስታደርግም የመለኮት እስትንፋስ ያለበትን ማንነትህን ወይም አካልህን እየመገብክ እንደሆነ ለራስህ ንገረው። እንዲሁም በተመሳሳይ በምታደርጋቸው እንቅስቃሴዎች ሁሉ በእያንዳንዱ ሕዋሶች ውስጥ ያለውን የእግዚአብሔርን ጉልበት በዓይነ ሕሊናህ ቃኝ። ሶስተኛ በማንኛውም መልኩ ቢገለጡ ወይም ቢከሰቱ ዝናብ፣ አየር ጸባይ፣ እንዲሁም ነጎድጓዶችን ሁሉ ጨምሮ ስለሚሆንልህም ስለሚሆንብህም ነገሮች ሁሉ አመስግን። ምስጋና የእግዚአብሔርን በሁሉ ነገር ውስጥ መኖርና እውቅና የምንሰጥበት አንዱ መንገድ ነውና፣ ይህን ስታደርግ መለኮታዊ ጥበብ፣ ፍትሕ፣ ተነሳሽነትና እርጋታ ወደ አንተ እየቀረቡ ይመጣሉ። በአንጻሩም እንስሳዊ የሆኑት ጭካኔ፣ ግዴለሽነት፣ ችኩልነት፣ ስስት ባህሪያትህ ሆነው የዕለት ሕይወትን እንዲረብሹ ጎጆቸውን ባንተ ላይ ሊሰሩ አቅም አይኖራቸውም። የአምላክህ ማደሪያና የእጅ ሥራው በሆነው የሰው ልጅ ላይ በክፋት አንደበትህን አትክፈት፣ እጅህንም አታንሣ። ይህን ሁሌም በልባህ አኑረው።